ሌላኛውን ጨዋታ ደግሞ እንመልከት። ማንቸስተር ሲቲም እንደዚህ ስዋንሲን አሸንፏል። አዳዲሶቹ የማንቸስተር ሲቲ ፈራሚዎች ግቦቹ ማስቆጠር የቻሉበት ነበር። ሪያን ሼርኪም እንደዚሁ ሙማር ማርሙሹም ከጉዳት ተመልሰው ግብ አስቆጥሯል። ይህንን ጉዳይ እናንሳ። አሁ ለሲቲ ትላንትና ከፕሪሚየር ሊግ ቡድን ጋር ለም የተጫወተው። ሌሎቹ ሁሉም የጠቀስኳቸው ቡድኖች ከፕሪሚየር ሊግ ቡድን ጋር ነው የተጫወቱት። አርስናልም፣ ሊቨርፑልም፣ ቼልሲም ከዛ ካስል ካስልና ቶተናምን እርስ በርስ ነው የተጫወቱት። ሁለት የፕሪሚየር ሊግ ቡድኖች ናቸው። ከስዋንሲ ጋር ነው የተጫወተው፣ በቻምፒየንሺፕ 13ኛ ስፍራ ላይ ካለ ቡድን ጋር ነው የተጫወተው። ጓርዲዮላ እንደ ተቀሩት ሌሎች አሰልጣኞች ሁሉ የአስር ተጫዋቾች ለውጥ። ኦስካር ቦብ ብቻ ነው በቀደም በቪላ ፓርክ በቪላ ከተሸነፈው ቡድን በትላንትና ጨዋታ ላይ የቆየው ወይም በሁለቱም ጨዋታዎች ላይ 11 ውስጥ የተካተተው ተጫዋች፣ ከዛ በስተቀር ሌላ በከፍተኛ መጠን ሮቴት የተደረገ ደህና ስራ አንድ ነው። አርነስሎት እንዳሉት እንዳያሉት ትራፎርድ ነው ግብ ጠባቂያቸው። ኤት ኑሪ ነው ፉልባካቸው። ሉዊስ ነው የቀኝ መስመር ተከላካያቸው። ኩዣኖቭና አኬ ናቸው ሁለቱ የመሀል ተከላካዮች። ኒኮ ጎንዛሌዝ ነው ስድስት ቁጥራቸው። ከሱ ፊት አራት የማጥቃት አምስት የማጥቃት ተጫዋቾች አሉ። ከእነሱ መካከል ሙካሳ የሚባለው ብቻ ነው ወጣት እንጂ ሌሎቹ ቦብ፣ ሼርኪ፣ ዶኩ እና ማርሙሽ ናቸው። ሲቲ በጣም ጥሩ ስኳር ነው አሁንም ቢሆን ማለት ነው እንግዲህ ያልገቡትን ተጫዋቾች ዶናሮማ፣ ማቴዎስ ኑኝዝ፣ ኒኮ ራይሊክ፣ ሳቪኞ አይነት ጭራሽ ስኳድ ላይ ያልተቀመጠ ሀላንድ አይነት ተጫዋቾች ጭራሽ ስኳዱም ላይ ያለ ቲዣኒ ሬይንደርስ ምናምን አይነት ተጫዋቾች ከቤንች ደግሞ ፎደንን፣ ግቫርዲዮልን፣ ጆን ስቶንስን ተጠቅሙ። በጣም ጥሩ ስኳድ ነው የሲቲ ስኳድ። ብዙ ጊዜ አናወራም ስለ ማንቸስተር ሲቲ ስኳድ፣ ምክንያቱም ብዙ ተጫዋቾች ለቋል። ግን በጣም ደንበኛ ስብስብ ነው ግን ስለ ሌሎቹ ቡድኖች እንዳልኩት ደግሞ የአስር ተጫዋች ለውጥ ስታደርጊና አንዳንዶቹ ከዘለግ ካለ ጉዳት የተመለሱ ሲሆኑ አይት ኑሪ ማርሙሽ ሼርኪ ሀፊት ተጫዋቾች ናቸው እነዚህ ስዋንሲም ቢሆን ባላጋራቸው ማለት ነው አስቸጋሪ ነው ለሲቲ ጨዋታውን ተቸገሩ የጀመሩ ስለዚህ ነው ስዋንሲ በመጀመሪያ አጋማሽ ጎንዛሎ ፍራንኮ የሚባል ተጫዋች ጎል አስቆጠረ በጣም ግሩም ጎል ነው ሌላ ጎል ማከል የሚችሉበትን ትልቅ እድል አግኝተው፣ ትራፎርድ ጀምስ ትራፎርድ ነው ሙከራውን ያዳ ነው። ሁለት ለዜሮ ሊሆን ይችል ነበር። በመጀመሪያው ሰላሳ ምናምን ደቂቃ ብቻ ሀይለኛ ስሜት ነው የነበረው በስዋንሲ ስቴዲየም። ድሮ የፕሪሚየር ሊግ ቡድን ነው፣ የዌልስ ቡድን ነው። ግን ያው በፕሪሚየር ሊግ ነው፣ ልክ እንደ ካርዲፍ ሁሉ ማለት በእንግሊዝ ነው የሚወዳደሩት እነዚህ ቡድኖች። ከዚያ በኋላ ግን ሲቲ ያው እያንሰራራ ሄደ። እኔ እንደው ጨዋታው በጣም ያን ያህል አስቸጋሪ ስላልሆነ የአስቆጣሪዎቹ ማንነትን ነው ትኩረት ሰጥቼ የመናገር የምፈልገው። የሶስቱ ጎሎች አስቆጣሪዎች ጀረሚ ዶኩ፣ ራያን ሼርኪ እና ኦማር ማርሙሽ። ለምን ይህንን እላለሁ? ብዙ ጊዜ አንስቼያለሁ ይህን ነጥብ። ሰሞኑን ሰዎች በሶሻል ሚዲያ ምናምን ይልኩልኛል ስለ ሀላንድ እንደዚህ ብልሃል ምናምን በሚል የሲቲ ደጋፊዎችን አስኮርፋል ምናምን። እኔ ቲክቶክ ላይ የለውም እና የሚባለውን አልሰማም። በነገራችን የቲክቶክ አካውንትም የለንም። እኔ የለኝም ቢያንስ ማለት አክቲቭ ሆኖ የምጠቀምበት የቲክቶክ አካውንት የለኝም። አካውንት የለኝ ብቻ ሳይሆን ቲክቶክም አላይም አፕሊኬሽኑም የለኝም። ቲክቶክ ጥሩ አይደለም እያልኩ ሳይሆን አላይም። ለነገሩ ጠቅላላ ሶሻል ሚዲያ ያን ያህል አክቲቭ ተጠቃሚ አይደለሁም። የሚባለውን በስሚ ስሚ ነው የምሰማ እና ያው የፐብሊክ ስራ አይደለም እንሰራው ስለ ምንናገረው ነገር በሙሉ ሰው ይቀበለዋል ማለት አይደለም። ኦፒኒየን ነው እና ኢትስ ላይፍ ኦፍ ኦፒኒንስን ጌም ኦፍ ኦፒኒንስ እግር ኳስ ፉትቦል፣ ኦርናት ፉትቦል። ግን ደግሞ ያልተባለ ነገር ደግሞ ሲባል ደግሞ ጥሩ አይደለም። ለምሳሌ ሀላንድን ቀሽም ተጫዋች ነው ብሏል አይነት አስተያየት። አሁን መጀመሪያ አንድ ሰው ማድረግ ያለበት መስማት መስማት፣ አጠቃላይ የተባለበትን መንፈስ መስማት ያስፈልጋል። እኔ እንዲያውም እንደ ሀላንድ ኤፊዩሲቭ ሆኜ በዚህ ውድድር ዘመን ያደነቅኩት ሌላ ተጫዋች ያለ አይመስለኝም። የኔ ጥያቄ የነበረው ምንድን ነው? ሁሉንም ሪከርዶች ሁሉ የሚያሻሽል ተጫዋች ይመስለኛል እግር ኳስ ተጫዋችነቱን ሲያጠናቅቅላለሁ ። እንዲያውም ብዙ ጊዜ አካሄዱ እንደዛ ስለሚወ ስለዚህ በኋላ አስር አመት ለዚህ ከተጫወተ የጎል ማስቆጠር ሪከርዶችን በሙሉ በምናደንቃቸው ትልልቅ ተጫዋቾች የተያዙ ሪከርዶችን በሙሉ ያልፋል፣ ነው የኔ ግምት። ያን ያህል ነው። ሬት ማድረገው ግን ለምሳሌ ለእኔ ቡድን እንዲጫወት የምመርጠው ተጫዋች ላይሆን ይችላል። ይሄ የቫሉ ጀጅመንት ነው። የተለያየ አይነት አስተያየት አለን፣ ተጫዋቾችን በተመለከተ እኔ የበለጠ ጨዋታ ላይ ኢንቮልቭ የሚያደርግ ነው ሳደንቅ ያደኩት ሮናልዶን ኦንሪን ብዙ ባላየውም ግን ጆርጅ ወያ አይነት ታይፕ ተጫዋቾች ነው። እነዚህ ተጫዋቾች ደግሞ ጎል ያስቆጥራሉም፣ ከጎል ውጭም ጥሩ ድሪብለሮች ናቸው። ብዙ አሲስት ያደርጋሉ። ኦቨሩ ላጫወት ውስጥ ይጫወታሉ። ይሄ የቴስት ጉዳይ ነው፣ የእኔ ቴስት ጉዳይ ነው። የሰው የሰው ጉዳይ የሰው አስተያየት ጉዳይ ነው ይሄ። ስለ ሀላንድ የሰራ ፕሮግራም ግን ማንቸስተር ሲቲ ሻምፒዮን ሊሆን ከሆነ ሌሎች ጎል አስቆጣሪዎች ያስፈልጉታል ቡድኑ ዋናው ጎል አስቆጣሪ 11፣ ቀጥሎ ጎል ያስቆጠረው ተጫዋች አንድ ከሆነ ግን ሀላንድ ማሽን አይደለም፣ አይደል? የሆነ ጊዜ ጎል የማያስቆጠርበት ቀን ይመጣል። ለምሳሌ በቀደም ጎል አላስቆጠረም፣ ሲቲ አላሸነፈም። ለምን ከሃላንድ ውጭ ሌላ ጎል አስቆጣሪ ላይ ጊዜው የለውም። ሌላ ጎል ያላስቆጠርበትን ጨዋታ ልንገርሽ፣ የቶተናም ጨዋታ ላይ ጎል አላስቆጠርም። ምን ሆነ? ሲቲ አላሸነፈም። ሃላንድ ጎል ማስቆጠሩ ላይ ዲፔንደንት መሆን የለበትም ሲቲ። ሌሎቹ ተጫዋቾች ያንን ኃላፊነት ሼር ማድረግ አለባቸው። እኔ አይደለሁም ያልኩት፣ ፔፕ ነው ያለው ራሱ ጓርዲዮላ በስም እየጠቀሰ እገሌ እገሌ እገሌ ጎል ማስቆጠር አለባቸው አለ። ይሄ ደግሞ የጠፈር ተመራማሪ ምንም መሆን አይጠይቅም፣ ግልጽ ነው። ሻምፒዮን የሚሆኑ ቡድኖች አንድ ተጫዋች ላይ ብቻ ለጎል ጥገኞች መሆን የለባቸው። ይሄ ሰው ይሄንን ፎርም ለ38 ጨዋታ ይዞ መሄድ ያስቸግረዋል። የሆነ በውድድር ዘመኑ መሀል የሚወርድባቸው ጊዜያት ይኖራል። ሰው ነው። መጨረሻ የሆነ ላብራቶሪ ውስጥ ፎርሙሌት የተደረገ የላብ ውጤት አይደለም ሊጎዳ ይችላል። ብቃቱ በሆነ ጊዜ ሊወርድ ይችላል። የተከላካዮች ቁጥጥር ሰለባ ሊሆን ይችላል ምናምን እና ሁለት ሶስት ጨዋታ ጎል ካላስቆጠረና ካላሸነፍ ዋንጫ ትሽ መጨረሻ ላይ በዋንጫ በሚወስደው ቡድንና በዋንጫ በማይወስደው መሀል ቡድን ያለው ልዩነት ሁለት ምናምን ጨዋታ ይሄን ነው ማለት የፈለግ ያልተባለ ነገር ምናምን። ልክ ሰው ፖስት ሲያደርግ ሳይ ኖርማ ለእንደዚህ አይነት ነገሮች ሪያክሽን የለኝ ሪያክት አላደርገ ኢግኖር ነው ማድረጉ ግን መጀመሪያ መስማት ሀያ ደቂቃ ሴግመንት ከተሰራ ሀያ ሰከንድ ብቻ በመስማት በዛ ቶሎ ወደ ሪያክሽን መሄድ ትክክል አይሆንም። ቢያንስ ግማሹን መስማት ያስፈልግ ከሀያ ደቂቃ ስምንት ደቂቃ ታግሶ፣ በተለይ አስተያየት ለመስጠት ከሆን የምትፈልጊ በነገሩ ላይ ስህተትም ይህን ማለት ፈልጌ ነው። ግን ጎል አስቆጣሪዎቹ እኔ ያልኩትን ነጥብ ኤንፈሳይዝ የሚያደርጉ ናቸው። ምክንያቱም እነዚህ አሁን ጎል ያስቆጠሩ ተጫዋቾች ጎል ማስቆጠር የሚችሉ ተጫዋቾች ናቸው። ራያን ሼርኪ 38 የጎል ኮንትሪቢሽን ነበረው፣ ባለፈው የውድድር ዘመን አልነበረም እስካሁን ድረስ በጉዳት ያንን በፈረንሳይ ያሳየውን ነገር በእንግሊዝ መድገም ይችላሉ፣ የሌላ ጥያቄ ነው። ስኪልፉል ነው ግን ልዩ ክህሎት ነው። ሪያን ሼርኪ ነትላንትና ጎልም አሲስትም ነበረው። ለማርሙሽ ዘጠኝ ቁጥር ሆኖን የተጫወተው ከጎሉ በኋላ በሎ ብሎክ መጫወት የጀመረ በስዋንሲ ደረጃ ያለ ቡድን ሳጥኑ ብቻ የሚከላከል ከሆነ በሶስት ሴንተር ሀፍ አንድ ዘጠኝ ቁጥርን ማሸነፍ በጣም ያስቸ በተለይ ናቹራል ሴንተር ፎርዋርድ ላልሆነ ተጫዋች ልክ እንደ ማርሙሽ አይነት ስለዚህ በአካል ገና ከጉዳት መመለሱ ስለሆነ ፊዚካሊ ሙሉ ፊት እንዳልሆነ ማየት ይቻላል ግን ጎል አስቆጥሯል ከመጣም በኋላ ባለፈው የውድድር ዘመን በሁለቱ የውድድር ዘመን አጋማሽ ብቻ ሰባት ጎል አስቆጥሯል ዶኩ በጣም ተሻሽሏል በእኔ እምነት በዚህ የውድድር ዘመን ግን የመጨረሻ 30 ሜትር ላይ ና ጎል ማስቆጠር ላይ ያለው ሪከርድ ብዙ የሚያመረቃ አይደለም ለእኔ ሲቲ በዚህ አመት ቻምፒየንስ ሊግ ፕሪሚየር ሊግ ትልልቆቹ ናንጫዎች ሊወስድ ከሆነ ልክ ነው የሀላንድ ጎል ማስቆጠር ያስፈልጋቸዋል ምን ጥያቄ ያለው ግን ሌሎችም ጎል ማስቆጠር አለባቸው ካልሆነ ሀላንድ ዲፔንደንት ትሆኛለች አንዳንድ ጨዋታዎች ላይ እንደሚሆነው ያለ አሁን ድረስ የፕሪሚየር ሊግ የማንቸስተር ሲቲ ከፍተኛ ሁለተኛ ጎል አስቆጣሪ ስቴቫ እንትና ማክሲም ስቲቭ ነው የበርንሌ ተጫዋች ሁለት ጎል ራሱ ላይ ስላስቆጠረ ይህንን ያልኩት እኔ ከዛ ታሪካዊ ፋክቶችም ጠቀስን ደግሞ ዋንጫ የሚወስዱ ቡድኖች መልቲፕል ጎል አስቆጣሪዎች አሏቸው፣ ሲቲን ጨምሮ። ሲቲ ዶሚኔት ሲያደርግ አንድ ለብቻው የቡድኑን 64 ፐርሰንት ጎል የሚያስቆጠር ተጫዋች ብቻ የለም። ጓርዲዮላ ራሱ የሰራቸው ቡድኖች አደገኛ የሚያደርጋቸው የጎል ዲስትሪቢሽኑ ከተለያየ አቅጣጫ ስለሆነ ነው። አጉዌሮ ጎል ያስቆጥራል፣ ግን ደብሩይነ አስራ ምናምን ጎል ያስቆጥራል፣ ጉንዶ ምናምን ጎል ያስቆጥራል። ከሁሉም ቦታ ነው የሚመጣው እና ባልተባለ ነገር ነው ሪያክት ያደረጋችሁት፣ የሲቲ ደጋፊዎች። እኔ ደግሞ የምለው ማርሙሽ ጎል ማስቆጠር አለበት። ገና መመለሱ እንደሆነ አውቃለሁ፣ ግን ፎደን ጎል ማስቆጠር አለበት። ቲዣኔ ሬንደርስ ጎል ማስቆጠር አለበት። ጎል ማስቆጠር ይችላሉ፣ እና ሳቪኞም ጎል ማስቆጠር አለበት። ፔፕ ያለው ኤግዛክትሊ ን ሀላንድ ቁልፍ ተጫዋቻችን ቢሆንም ዲፔንደንት መሆን የለብንም። እና አንድ እርምጃ ነው ትላንት። የእነዚህ ተጫዋቾች ጎል ማስቆ ስዋንሲም ቢሆን ስዋንሲም ቢሆን ተጋጣሚው ግን ጥሩ ነው የእነዚህ ተጫዋቾች ጎል ማስቆጠር መጀመር እነዚህ ጎል ካስቆጠሩ ነው ለእኔ ሲቲ ትልልቆቹን ዋንጫዎች የማሸነፍ እድል የሚኖረው። ካልሆነ የሆነ ጊዜ ሀላንድ ሁለት ወር አልተጎዳም? ጉዳት የስፖርቱ አካል ስለዚህ ሀላንድ ጎል ማስቆጠር ያቆመ ጊዜ ብቻ ሳይሆን በሆነ ምክንያት ባይሰለፍ ሲቲ ጎል ማስቆጠር ላይ ያቅተው ነው ማለት ነው። ሀላንድ ዲፔንደንሲ አይነት ነገር አለ። ይሄ ደግሞ ፋክቶች የሚነግሩት የሚናገሩት ነገር ነው። እሱን በዛው ልክ ለመናገር ነው። ስለዚህ የጎል አስቆጣሪዎቹ አይደንቲቲ በጣም አስፈላጊ ነበር፣ ያንን እኔ ያልኩትን ነጥብ የሚያጠናክር ስለሚመስለኝ። አዎ አድማጮቻችን ለዛሬ ነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ወደ እናንተ መድሳቸውን ይቀጥላሉ። መልካም ጊዜ እንላችሁ።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 ሰላም ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቱ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን